አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ብሩኬ እንግዲህ በቲክታክ መጥተዋል። በኢንስታግራም በሺ ነው ምናምን እና በቲክታክ ደግሞ ያው ፈጣሪ የውስጣችንን የሚያውቀው እሱ ነው፣ በቃኝ እና ያቅም ልብሳችንን አውልቀን ራሱ የሚያውቀን እሱ ነው እያለ ነው ትልቅ ትምህርት ነው ውዶችዬ። እንግዲህ ማርያም ምናምን የሚል ላይክ መዝሙር ምናምን አድርጎ ነበር እና ዛሬ ማርያም ነች እንደ አላቀም ብቻ ስቶሪ ላይ አድርጓል። ሂዳችሁ እዩት ማለት ነው ውዶችዬ። እና ያው እንደሚታወቀው እንግዲህ ፈጣሪ ነው ሁሉንም ነገር የሚያቅልን ፈጣሪ ነው። ሰው የላያችንን ብቻ ነው የሚያውቀው የውስጣችንን አያቅልንም። ፈጣሪ ግን ሁሉ ነገራችንን ያውቃል። ሁሉ ነገራችንን ኢቨን ምንም ነገር አደረግን፣ ምንም ነገር ሰራን፣ መርፌ ከመርፌ ቀዳዳ ውስጥ ባለች ነገር ውስጥ እንኳን ብንገባ የሚያውቀን ፈጣሪ ነው። በየትኛውም መንገድ እኛ ከእሱ ልናመልጥ አንችልም ማለት ነው እና እሱ የውስጣችንን የሚያውቀውም ሁሉ ነገራችንን የሚያውቀው አንድ አላህ ብቻ ነው ፈጣሪ ብቻ ነው ማለት ነው ውዶችዬ። ሰው ደግሞ ያው የላያችንን ብቻ ነው የሚያይልን እንጂ የውስጣችንን ሊያቅልን አይችልም ማለት ነው ውዶቼ። እና እንግዲህ በዚህ መንገድ መቷል፣ ብሩኬ ትላንት ደግሞ የቲክቶክ አዋርድ ነበርና ያልተገኘ የቲክቶከር የሚዲያ ሰው የለምና ሁሉም ተገኝተው ነበረ፣ ሁሉም ማለት ነው። እና እንግዲህ ብሩኬም ስቶሪው ላይ አድርጎ ነበር። እነ ኮምፒውተር ታውቁታላችሁ አደለ? እነሱ ቤኪን ምናምን እነራቹ በቃ የሌለ የለም እንዳለ ቲክቶከሮች እዛ ተገኝተው ነበር ማለት ነው። እንግዲህ የቲክቶክ አዋርድ በዚሁ አጋጣሚ አዶናይም አሸንፏል፣ ማስተር አብነትም ተሸልሟል ብለዋል። ብቻ እሱ ይገባዋል፣ ፕሌንም ይገባዋል። ወላሂ በጣም ደስ የሚለ የምወደው ልጅ ነው ማስተር አብነት አዶናይም። እንደዚሁ ምርጥ ልጅና በራስ ኮንፊደንስ መተማመንን በራሳችን ኮንፊደንስ እንዲኖረን የሚያስተምር ከዛ በተጨማሪ ፈታ ያለ ልጅ፣ ያው ጥሩ ነገሮችን መልካም ነገሮችን የሚያደርግ ልጅ ነው እና ደስ የሚል የሚበረታታ ልጅ ነው ማለት ነው። እና ውዶቼ እንግዲህ ትላንትና በዚህ መንገድ ብሩኬ ቤኪ ትላንት ፕራንክስ ያደርጉት። በነገራችን ላይ የትናንትናው ቪዲዮ ወላሂ ፍርስ ብዬ በቃ ፍርስ ብዬ ልሞት፣ ቲክቶክ ላይ በቃ እየቆራረጡ በሚለቁት በምናምን ማለት ነው። እና ታውቃላችሁ ያው ቲክቶክ ላይ ደግሞ ብዙ ጊዜ እየቆራረጡ ምናምን የሚለቁት ነገር በጣም ነው የሚያስቀው፣ ማለት ነው እና እኔ ግን አናዱኛል። ቲክቶክ የዋርኒንግ ሰጥቶኝ በጣም አናዱኛል። ሰሞኑን ደግሞ ምንድን ነው የመጣበት ቲክቶክ ማለት ነው፣ ሁሉም በቃ ሁሉም እየተዘጋበት ነው ቲክቶኩ ማለት ነው እና የእኔ ራሱ ቪዲዮ እያጠፋብኝ ነበረ ማለት ነው፣ ውዶችዬ። እና ለማንኛውም ሰሞኑን ልክ አይደለም ቲክቶክ ብዙ ሰው እየዘጋበት ምናምን ነው ብቻ አላቅም፣ ምን እንደሆነ አላቅም ለማንኛውም ማለት ነው እና ጨረቃዎቻችን በጣም ሲያዝናኑ ነበር። ትላንትና እንግዲህ ሰሞኑ የሰሞኑ በቃ የሰሞኑ ፋ ነው በቃ። እና አላህ ሳቃችንን ደስታችንን እስከ መጨረሻ ያድርግልን እና በጣም ደስ ብሎኛል። ትናንትና በጣም አረብኛ አልቀረ እንግሊዝኛ አልቀረ ምን ይቀራቸዋል? ሁሉንም ሲከሸክሽት ነበር ማለት ነው። ማፊ ሙሽኪል አልቀረ መረሃባ አልቀረ እና ብቻ ይመቻችሁ ሀይሚዬና ብሩኬ ማለት ነው ውዶቼ። እና ትላንት እንግዲህ ብሩኬ ኢንስተግራም ላይ መቶ ነበረ ማለት ነው፣ ቲክታክም ላይ ዛሬ መጥተዋል። ሞርኒንግ ነው ያየሁት። እና ውዶቼ በእርግጠኝነት ሀይሚም ሄዳለች ብዬ አስባለሁ፣ ያው ከንጉሷ ከባሏ ጋር ማለት ነው። እንደዚህ ደግሞ ግርግር ማትወድ አይነት ከሆነ ደግሞ ያው አትሄድም ማለት ነው፣ ግን ትገኛለች ብዬ አስባለሁ። ለማንኛውም እኔ በጣም ያስገረመኝ ነገር ደግሞ ማለት ነው፣ ምን ጉር ነው እንደዛ ነው በቃ። አሁን አሁን አሁን ሀገራችን ማለት ነው እንጃ አላውቅም፣ ብቻ ይማቻችሁ። ምን ጊዜው ነው እኛ አይደለም? ጊዜው ነው እና ጊዜው ነው ይባል እንጂ ሰው ነው፣ ግን ጊዜ አይደለም ጊዜ ምንም እንትን የሚለው ነገር የለም፣ ግን እንደ አባባል ጊዜው ነው ይባላል። እና ያየሁት ነገር በጣም በቃ እብድ እብድ እብድ መስሎ በቃ አለባበሳቸው ምናምን ምንድነው? ምንድን ነው ምን ጉድ ነው? እኔ አንዷማ ጭራሽ እርቃኗን የሄደችው እርቃኗን ታውቃላችሁ? ልብስ አውዝ ቢላ ብቻ አላውቅም። የእብድ የእብድ ጥርቅ ባደል ቲክቶከሮች። በነገራችን ላይ ምንም እንትናቸው ልክ ነው ብዬ አላስብም። አሁን ላይ በዛ ላይ ደግሞ አሁን ላይ የሚያመጡት ጌም፣ ጨዋታ ላይ ሲጫወቱ ደግሞ አሁን ማለት ነው ይሄ እንትን ቅጣት ምናምን ሲቀጣጡ የሚቀጣጡት ቅጣት በጣም በቃ የሚያስጠላ ማለት ነው፣ የሚያስጠላ ሀይ ባይ ነው ያጡት፣ ሀይ ባይ ማለት ነው። እኔ ይሄ ቲክቶክ ግን በነገራችን ላይ አንዳንዴ ቢዘጋላሉ፣ የምሬ ነው። አሁንማ በቃ ቲቪ መስበር፣ በጣም ራስን የሚጎዳ ነገር ማድረግ፣ በቃ አላደለ እስከመገደል ድረስ አሉ። አሁንማ ጡዘዋል፣ ጡዘዋል ነው የምላችሁ እና ልቦና አይስጠን ብቻ። ወዴት እየሄድን እንደሆነ አላቅም አንዳንዴ። ስለዚህም የሚያወራም የለም፣ ሁሉም ጨልሏል። ሁሉም አይምሮ ብውዝ ነው ያለው፣ ተበውዟል። እኔ እንጃ ምን እንደምል አላቅም። እና ትናንት አለባበሳቸውንም እያየሁ በጣም እየተገረምኩ ነበር ማለት ነው። እና ብቻ እንግዲህ ፈጣሪ ልቦና አይስጠለውላችንም ብቻ ግን ከዛ መሀልም ደግሞ በጣም መልካም ሰዎች በጣም ቲክቶክን ለጥሩ ነገር የሚጠቀሙበት በነገራችን ላይ ሚዲያ፣ የትኛው ሚዲያ ለመልካም ነገር ከተጠቀማችሁበት፣ ለጥሩ ነገር ከተጠቀማችሁበት ትልቅ ደረጃ ላይ የምትደርሱበት፣ ትውልድን የምትቀይሩበት፣ ብዙ ነገር ማድረግ የሚቻልበት ሚዲያ። አሁን ላይ ሚዲያው ምቹ ነው ለሁሉም ነገር ማለት ነው። ብቻ እኛ አጠቃቀማችንን ማሳመር ነው በቃ አለ አይደል ለትውልድ የሚጠቅም ነገር ይሄን ቪዲዮ እኮ ከትንሽ እስከ ትልቅ ያዩታል፣ ና የሚያስተምር ነገር መልቀቅ አለብኝ ብሎ ማሰብ አለ አደለ በቃ እና የትኛውንም ነገር ስንሰራ በጥንቃቄና ትውልድ የሚያስተምር ነገር ቢሆን መልካም ነበረ። ለሰዎች አስተማሪ የሆነ ነገር ቢሆን መልካም ነገር ማድረግ ምናምን፣ ስንት በጎ ነገር እያደረጉበት ስንት ነገር አሁን ቲክቶክ ጥቅም አለው፣ ጉዳትም አለው በቃ እና በጣም ሞርዛን እኔ መልካም ላይ የሚሳተፉ ሰዎችን እና ጥሩ ነገር ምክር የሚመክሩ የሚያስተምር ነገር የሚለቁ ሰዎችን ሰፖርት አደርጋለሁኝ። ከዛ ውጭ ግን እብድ እብዶቹን ተዋቸው። ግን እንትናቸው ቫይራል የሚወጣው ደግሞ እብድ እብድ ናቸው። እብድ እብዶቹ ናቸው ቫይራል የሚወጣላቸው ማለት ነው። ብዙ ጊዜ በጎ ስራ የሚሰሩት ያው ብዙም አይደለም፣ እንደዛኛው አይሆንም። እና ይገርመኛል አንዳንዴ ማለት ነው ውዶቼ እና በዚሁ አጋጣሚ ግን በጣም መልካም ሰዎች በጣም መልካም ነገር የሚያደርጉ ጥሩ ሚዲያውን ቲክቶኩን ለጥሩ ነገር የሚጠቀሙ ብዙ ሰዎች ስላሉ እናንተን አላህ ያቆይልን፣ አላህ ይጠብቅልን። ሁሉም እንደናንተ እንዲሆን ምኞታችን ነው ማለት ነው ውዶቼ እና ወደ ሌላው ሳልፍ ትናንትና ደግሞ አቶ ብሩክ አለማየሁ እንግዲህ ዙረት ላይ ነበርና ከነ ኤፍሬም ቤት አይቼው በቃ ብሩኬና ሀይሚዬን የሆነ ቦታ ካየኋቸው ዘልዬ ነው ዘልዬ አስማ ትበሉኝ እንደዚህ ነው የምሮጠው ማለት ነው የምሄደው ማለት ነው። እና ትናንት እንግዲህ አበባ ያዥ አድርገው ወንድማችንን አገር ጥጠውብን ነበር እና በጣም ነው ያሳቀኝ ማለት ነው። የኛ አስታራቂኛ ሽማግሌ የሀይሚዬ ንጉስ ትናንትና እንግዲህ አስታራቂ ሆኖ እንትን እያለ ነበረ። አስታራቂ ግን አልተጣሉም። አስታራቂ ሳይሆን ምንድን ነው የሚባለ አገናኝ ኤጀንሲ፣ አገናኝ ኤጀንሲ ነው። እና በጣም አስቀኝ ነበረ። አበባውን ይዞ እንደዚህ ምናምን ቁልጭ ቁልጭ ሲል ወይ፣ ኧረ ሀይሚዬ የት ነሽ? ኧረ ሀይሚዬ የት ነሽ? እያልኩኝ ነበረ ማለት ነው። እና ቅመማ እንግዲህ ቤት ሲሄድ ቤት ሲሄድ በቃ ትክሰዋለች ማለት ነው። ሀይሚዬ ደግሞ ፍቅር ለመስጠት ማን ብሏት። እና ትናንት በጣም ፈታ ሲያደርጉኝ የነበረው ብላ ይኖሩልን፣ እውነትን እነዚህ ጨረቃዎች፣ ጨረቃዎቻችን ይኑሩልን። እና ኤፊ እንግዲህ እኔ የእነ ኤፍሬምን ቪዲዮ አላይም፣ ካዩ ቆይቻለሁ ትንሽ ማለት ነው። ኤፍሬም ማልቀስ ከጀመረ በኋላ ቪዲዮቸውን ማየት አቁሚያለሁ። እና ማለት ነው አስተያየት እንትን አልልም በእነሱ ላይ፣ ግን ሲመስለኝ እንዳወራው ብሩኬ ያው በመሀላቸው እነሱ እነሱ አንድ ናቸው ግን በቤተሰብ ምክንያት ተለያይተው ምናምን ነገር ነው። ፕራይቬት ላይፍ እንዲገባ አልፈልግም። ማለት እኔ የፈለግኩትን የወደርኩትን እንዳደርግ ነው እኔ የምፈልገው፣ ቤተሰቦቼ የሚፈልጉት አይደል። ግን መስመር ስህት ትክክል እንዳልሆን ከተሰማቸው የመናገር መብቱ አላቸው። ቤተሰቤ የእኔ ፕራይቬት ላይፍ ገብቶ ምናምን እንዲል አልፈልግም። ግን የሆነ መስመር ስህት ምናምን ልክ እንዳልሆን ከተሰማኝና እነሱ ካመኑበት እንደፈለጉ የማድረግ መብት አላቸው ባይ ነኝ በተለይ አሁን ኢፋም ያብን ባሉበት እድሜ ላይ ፋሚሊ ገብቶ እንደዚህ ያድርጉ እንዲያታድርጉ ማለት ይከብዳል ድሮ የቀረ ነገር ይመስለኛል ያው እንደዚህ ስል ደግሞ እንትን እንዳይመስላችሁ ንቀት ምናምን እንዳይመስላችሁ ቤተሰቦቿ ማለት ነውና ግን እሷም ያስደስታታል ብላ ማለት እሷም ያስደስታትን ነገር ያመናችሁበት ነገር ከሆነ ከኢፋ ጋር ጥሩ ህይወት መምራትን ይችላሉ መግቢያ ላይ እንግዲህ እንደሰማችሁት የሃይሚዬ ንጉስ መራራቅን እየተዋደዱ እንትን ማለትን አውቀዋለሁኝ። በቅመምያ እያይችዋለው ምናምን እያለ ነበር እና ቅመምዬ ሲልኮ እንዴት እንደሚያምርበት እና እያለነን ነው እንግዲህ። ከዛም አልፎ ደግሞ በእኔ ፕራይቬት ማንም ሰው እንዲገባብኝ ጣልቃ እንዲገባብኝ አልፈልግም እያለ ነው እና ብሩኬ እንግዲህ በጣም እንግዲህ ለቤተሰቡ ምን አይነት ትልቅ ሬስፔክት እንዳለ ታውቃላችሁ። በጣም ነው ወንድሞቹን የሚያከብረው፣ በጣም ነው እናቱን የሚታዘዘው የሚያከብረው ምናምን። እንደዛ ሆኖ ግን በራሱ የራሱ አሁን ትልቅ ሆኖ አሁን ትልቅ ሆኗል። የራሱ ፕራይቬት ላይፍ ላይ የራሱ ህይወት ላይ ግን እኔ ልምራልህ አይነት ነገር ሲባል አይፈልግ እንዲባል አይፈልግም፣ ማለት ነው ማለት እኛ አሁን አቅማችን ለማን ነው ለእንትን ደርሶ አለ አይደለ፣ እንደዚህ ፍቅረኛ ስንይዝ ህይወታችንን ለመምራት መንገድ ስንጀምር ቤተሰቦቻችን አይ እኔ የመረጥኩልህን ብቻ ነው ማግባት ያለብክ እኔ በመረጥኩልህ ብቻ ነው መሄድ አለብክ ያንተን ተደሰትክም አልተደሰትክም አያገባንም፣ ግን እኛ የመረጥንልህን ብቻ ነው እንትን ማለት የምትችለው የሚል ቤተሰብ አለ። አሁን እስቲ አሁን ላይ የሚልም ቤተሰብ ይኖራል ማለት ነው። እና እንደዛ ጥሩ አይደለም ብሩኬ እንዳለው ድሮ የቀረ ነገር ነው። ማስቀደም ያለባቸው የልጆቻቸውን ፍላጎት ነው። የልጆቻቸውን ልጆቻቸው ምን ደስተኛ ያደርጋቸዋል፣ ደስተኛ ከሆኑበት በቃ። ግን ምክር መስጠት ይችላሉ። አሁን ለምሳሌ እናንተ የመረጣችሁት ለእነሱ ላይመቻቸው ይችላል። ይሄ እኮ እንደዚህ ነው ምናምን ብለው ምክር መስጠት ይችላሉ። ከዛ ውጭ ግን እኛ ባልነው ይሁን ብቻ ማለት አይችሉም ማለት ነውና፣ ብሩኬ ያን ነው እያለ ያለው። ብሩኬ ደግሞ ያንን ነገር እንደማይቀበል ራሱ በተግባር አሳይቶናል ማለት ነው። ታስታውሱ ከሆነ ቦታጅራ ላይ ፕራንክ ያደረጉት ሀይሚዬና ሀብን ፕራንክ ሲያደርጉት እንዴት እንዴት ነው ያለው? የምር ያንን ቪዲዮ እኮ በጣም ነው ደስ የሚል ቪዲዮ ነው ማለት ነው። እና ደስ የሚል ፕራንክ ነበር፣ ምን ያክል ለቅመምዬ ቦታ እንዳለው ያየንበት ብርኬ እና በራሱ ፕራይቬት ላይ ማንም ሰው ጣልቃ እንዲገባበት የማይፈልግ የማይደራደር ማክበር ባለበት ልክ የሚያከብር እኔ እንጃ ብቻ ሁሉንም በቦታው የሚያስተናግድ ማስተናገድ የሚችል ሰው ነው ብሩኬ ማለት ነው እና በጣም ነው ደስ ያለኝ። እዚህ ፓርቲ በመሀል ገረጠው አረድ ዘጋቢኝ ስልክ ያዙ አበባሽ ያረጉኝ ይከብዳል። ሰላም እንደዚህ ከተዋደዳችሁ፣ በንት እሱን ፊት ለፊቱ አድርገው አበባ ሲይዘው ማለት የሆዳቸውን ማውራት አልጀመሩም። መጨረሻ ላይ ይዟት ግን ጥል አለ የራሱን ነገር ለመጠየቅ ማለት ነው። ምን አዲስ አለ ምናምን ምናምን ከዛ ደግሞ ክላሲካሉ ማለት ነው። የህንዶችን እንትናሳ የህንዶችን እንትን አስታወሰኝ ማለት ነው። እንዴት ነው ሮማን ምንድነው ሮማንቲክ ልል ነበር የህንዶቹ ምንድነው፣ ብቻ የሆነ እንትን የሚሉት ነገር አለ አይደለ? ቤተሰብ አይፈቅድላቸውም እየተደበቁ ሲገናኙ ምናምን ነገር ላይክ፣ እንደዛ የሱሱን ነገር ተዛ አስባለሁ ማለት ነው። እንደዚህ አይነት ነገር ግን አጋጥሞ ያጋጠመው ሰው ይኖራል ብዬ አስባለሁ። ኢቨን እዚህ ከምትከታተሉኝ ከምታዳምጡኝ ቤተሰቦች ወይም ደግሞ ሌላም እንደዚህ ብቻ ከጨረቃ ፋሚሊዎች አይጠፋም፣ እንደዚህ አይነት ላይፍ ያጋጠመው ሰው ይኖራል ማለት ነው። ፍቅረኛ ኑሯችሁ ግን ቤተሰባችሁ ሳይቀበልላችሁ ሲቀር ያናድዳል። ግን በነገራችን ላይ በጣም የሚያስጠላኝ የሚደብረኝ ነገር ቢኖር ይሄ ነው። በቃ ፍቅረኛ እኔ በጣም የምወደው ልጅ ኑሮኝ ቤተሰብ ካልተቀበለልኝ በጣም ነው የሚያናድደው ማለት ነው እና እኔ ግን አጋጥሞኝ አያውቅም በነገራችን ላይ አጋጥሞኝ አያውቅም። ማለት እኔ የወደድኩትን ቤተሰብ ይወደዋል ምናምን ማለት ነው። እና አልሐምዱሊላ። እና ውዶቼ መልካም ቀን ብያለሁ። ቀናችሁ ያማረ፣ የተዋበ፣ የደስታ፣ የሳቅ አዲስ ነገር የምትሰሙበት፣ ደሳስ የሚል ነገር የምትሰሙበት ያድርግላችሁ ማለት ነው። እና ደህና ዋሉልኝ ውዶቼ።